ድንቅ ተፈጥሮ ሰው ሰራሽ መስቦች ያሉባት ጠንካራ ታታሪ ህዝቦች የሰፈሩባት ከአራቱም አቅጣጫ ሰላም ይነፍስባት የሰላም ሰገነት የሚል ስያሜ ያላት ከሁሉም ከሁሉም ለየት ያደርጋቸው ህብረት መለያቸው ስራን ባለመናቅ በስራ ባህልም ዓለም ያደንቃቸው ውርስ የማይፈልጉ የቤተሰብ ምርቃ ዱዓ ነው ጸጋቸው። መነሻቸው እዚህ ሀገር ነው ቤታቸው። ገና በልጅነት በና በልጅነት በእናት ወጠት ውጆ ህብረቱ ሲጀመር በአባቶች ደግሞ እርሻ በአንድነት ሲስደመር ልክ እንደ መደመር ህዝቡም የወረሰው ከጥንት ጀምሮ ስራ እየፈጠረ ስራ እየወደደ ስራውንም አክብሮ ወድቆ በመነሳት ሰርቶ ጥሮ ግሮ በዓመት አንዴ እንኳን ከቀየው የማይቀር በቁጠባ ልምዱ በቁብና በድር ከሌሎች ህዝቦች ጋር ለምዶ እያላመደ የሚኖር በፍቅር እንዲያው በጥቂቱ ታሪኩ ሲነገር የሀጂ አልዬ የገስቴ ጣሂራት ያልከሶ ሸበር ከሌ ጥንታዊ መስጊዳት የአይናጌ ኡርባ ጌዮንሻም ከተቸናት፣ የአምስቱ ጊስትቻ ያረፉበት ድንጋይ ከተንጣለለበት፣ ለመጀመሪያ ጊዜ የጁማውም ሰላት ከተሰገደበት፣ የዳንገ ሸ መስጊድ ከተገነባበት፣ የውራቤ ስፔሻል ኮንግሬስ ስፔሻል ከተንጣለለበት፣ የሙጎ ጋራ የወይራ ፏፏቴ ቆልቆል ሚፈስበት የህል ሸጣን ሐይቅ የአሾቴ ፍል ውሃ ከተከማቸበት የዳሎቻ ራጋ፣ የሳቦላ ዝግባ የባህላዊ ዳኝነት ክንዋኔው ስፍራ የአጅራ ትኩስ ንጋይ ጉሳተ ጋሞራ በታሪክ የሚነገር የኢማም ሲዴ መካነ መቃብር በረከተ ሰላም የጸጋ ማድጋ የጎደላት የለም ጠጋብ ነው። እሷ ጋ ልጆቿን በናፍቆት ከያሉበት ስፍራ ተቃቅፎ ሲገቡ በአንድነት በጋራ ዘመር ተሰፋዝቦ ሳይከፋ ይደምቃል ምድሩ በስልጤዎች ምድር ሲከበር አረፋ። በስልጤዎች ምድር ባረፋ አለት እንኳን ስለሰው ልጅ ጥጋብ ነው ለእንስሳት። ምክንያቱም ሙስሊሙ የክርስቲያኑን ቤተ እምነት ክርስቲያኑ የሙስሊሙን መስጊድ ለዘመናት ህዝቡም ዘር፣ ሃይማኖት፣ ብሔር፣ ቋንቋ ስለያየው እድሜ ጠገብ ገዳ መስጊድ ከተቸረው ህዝበ ሙስሊሙ አሰላም አለይኩም ዋሌኩም አሰላም እንደምን ከረምሃል እግዚአብሔር ይመስገን እየተባባሉ የስልጤ ዞን ህዝቦች ከሌሎች ህዝቦች ጋር በሃይማኖት መቻቻል በፍቅር ይኖራሉ። ታዲያ ወደዚህ ህዝብ ለመጣ እንግዳ ሀባይ በወገሬት መጣሙ ብሎ የሚቀበል ከቶ እንዳሁን ባዳ እርጎ ፍቅር ስስት የሌለበት ከደግነት ብቅር የንብላ የንጠጣ የእንግዳ ብርቆ አገር የወተት የቅቤ የደጋጎሽ ምድር ከሆነችው ምድር አዎ ልክ እንደ ሙሽራ ልማቱ ሲገባ እያለ ኃይሎ ጋር ሽባል ስልጤ ከእንግዲህ ዘራፍ! ለልማት ነው ለእድገት ጎዳና ታሪክ እንዲሆን፣ ድህነት ላይመጣ እንደገና፣ ለብልጽግናው ጉዞ፣ ለአንድነቱ ጮራ ከመንግስት ጋር ሆነን ገና እንሰራለን። ስልጤዎች በሙሉ ፈርጀ ብዙ ስራ